አትንታ ኦዲሽንከ ከዉታንጋ ወዴካ ሳአ ጉላንግ በአፄ ምንልክ ዘመን ጀምሮ አባቶቻችን የምድር እምብርት ናት ብሎ እየጠበቁ የቆየበት ሁኔታ ነው ያለው። አሁንም ቢሆን በመንግስት እርዳታም ብዙ ነገሮች በዛ ተራራ ላይ የተሰራ ያለበትና በዓለም ደረጃ ላይ ያ ቦታ የምድር እምብርት ወይም በአካባቢ ቋንቋ ሰአ ጉላ ተብሎ የምታውቅ ቦታ ነው። በኢትዮጵያ ውስጥ የመሬት እምብርት ናት ሲባል ከአያት ከአያታችን ጀምሮ ሲጠራ እነስማሉ። እኔም በእነሱ ከአደግኩ በኋላ መሬት እምብርት ናት ያውሻ ናት ብዬ ለመጠራት ጀመርኩኝ። ታኔማ ኤድዛና ከሴ ታአዱን ሰፋ ታአዱን ሲ ቢትታ ኢዛ ሳጉላ ያጋኢንቲ። በወቅቱ በኃይለ ስላሴ ዘመን ኃይለ ስላሴ ወደ ሳውላ መጥቶ ነበረ። በዛን ጊዜ የኔ እድሜ ሀያ አምስት እድሜ ይሆናል እንግዲህ። እዚች አካባቢ ተራራው በወቅቱም ሳጉላ ተብላ ትጠራለች። ሳጉላ የመሬት እምብርት መሆኗን ከዱሮ ጀምረን ነው የምናቃት። እቺ አካባቢ የምትገኘው ተራራው ለሁሉም ዓለም ሀገራት እምብርት እምብርት ነው ለሁሉም ሰው እምብርት እምብርት ስለሆነች ከዚህ ነው መነሻቸው። ዲቲያ ቦንቼቶ ሳጉልአ ከለስላሴ በኋላ ያሉን ሂደቶች አካባቢዋን፣ ተራራውን የቱሪስት መስህብ ለማድረግ ብዙ ስራዎች እየተሰሩ ነው። እስካሁን ያሉት እስካሁን የነበረ ሂደትን ስናይ አካባቢው ላይ እንዳይታረስ ከብቶቹ እንዳይገቡበት ከለላ እየተደረገበት ጥበቃ እየተደረገበት፣ ችግኞችን በተጨማሪ አካባቢው እንዲለማ የመትከል ስራዎች እየሰሩ ነው ማለት ነው። እኛም ያው ልጅ ሆነንም ያንን እያየን ነው ያደግነው። ቅርብ ሆኖ ሄዶ ማየት ግን እኔም በቅርቡ ነው ያየሁት ና አጠገቡ ሳይ በጣም ማራኪ የሆነ ቦታ ነው። ሰአጉልላ እንለዋለን የምድር እምብርት አካባቢ ሕብረተሰብ ሌላ ቦታም እንዳለ ሳያው ይህን ነው ብሎ ነው የሰየመው ና እውነትም ሰአጉልላ ነው ለኛ። ወይዳ ወረዳ እንግዲህ በአካባቢው ስያሜ ለም የሚል ስያሜ የተሰጠች አካባቢ ናት። አካባቢው አጠቃላይ በተራራ እየተከበበች አከባቢ ናት። ከዚህ ከተራራ ከተከበበች አንዱና ዋነኛው በተለይ በዚህ በካለው ካያ ቀበሌ ኡባዳማ በሚል ቀበሌ በሚጠራው ዣውሻ ተራራ ነው። ዣውሻ ተራራ አጠቃላይ 200 ሄክታር የሚሸፍን ሲሆን ከፍታውም 1990 ያክል ከባህር ጥለል ከፍ የሚል እስከ ጫፍ ያለበት ሁኔታ አለ። የአካባቢው ማህበረሰብ በጋራ በመዋየት ይሄ ተራራ በተለይ ብናለማው ለቀጣዩ ትውልድ የለማ አካባቢ ወይም ለአካባቢው ማኅበረሰብ ጥሩ ለእይታ የሚሆን ተራራ ሊሆን ይችላል። ወደ አምሳ አምሳ ሰው እዛ ላይ ወጥቶ ያርስ ነበር። አሁን ማንም በዛ ላይ እንዳይወጣል ለእናንተ ማሳ ተለዋጭ ይሰጣል ብሎ ቀን እንደገና እዛ ላይ የሚያርሱትን ሁሉ ወደ ታች ወርዷል፣ ሜዳ ላይ ወርዷል። ተራራ ላይ የሚያርስ የለም፣ ከብቶችን አያገድም፣ እንጨትን አይቆርጥም። እቺ ቀን እንደገና ልዩ ያደርጋል። ዙሪያ ሙሉ በተፈጥሮ ጥቅጥቅ ያለ ደን የተሸፈነ ነው። በአንድ በኩል ያኔ ቀድሞ አርሶ አደሮች እያረሱ የነበረበት ቦታ፣ አሁን ደግሞ ተቀይሮ በችግኝ እስከ 200 ሺ ተተክሎ የታጀበበት ሁኔታ ነው ያለው። ይችን የምድር እምብርት እንግዲህ ዓለም ቢያውቅ ይችን ምድር እምብርት አልፎ ሁሉም የኢትዮጵያ ዜጋ የሆነ የውጭም ውስጥም እንደ ቱሪስት መልክ መጥቶ ቢጎበኝ ቃሴ ዋታኔ ከባቢ መሬቱ እንዳይታረስ ጥበቃ እየተደረገለት ከመሆኑም በላይ አካባቢ ልክ እንደ ሰው እምብርት ለማድረግ እየተሰራበት ስለሆነ እንዳይታረስ፣ እንጨቶቹም የነበሩ እንጨቶች እንዳይቆረጥ ተጨማሪ ራሱ እንጨቶቹን ተከላ እያደረገ ነው ማለት ነው። አካባቢ የነበሩትም ሰዎችም መንግስት ተጨማሪ ስራዎችን እየሰራ ሌላ ቦታ እንዲያርሱ ተለዋጭ ቦታ ተሰጥቷቸው ስራዎቹ እዛ አካባቢ እንዳይሰራ፣ መሬቱ እንዳይታረስ፣ እንዳይነካ ሌላ ተለዋጭ ቦታ ተሰጥቷቸው ሌላ ቦታ እያረሱ ይገኛሉ ማለት ነው። እንግዲህ ተራራው የምድር እምብርት ተብሎ አካባቢው ማህበረሰብ ስያሜ ቀድሞ አግኝቷል። መነሻውን ግን በጥናት የተደገፈ መረጃ የለም። በጥናት የተደገፈ ለምን ተባለ፣ እንዴት ስያመ ተወሰደ የሚለው ነገር መረጃን መሰረት አድርጎ የተደገፈ ነገር የለም። ግን በተፈጥሮ ይህ አካባቢ ኦይዳ ተብሎ እንደሚጠራው አቀማመጡ ልክ ሰርክል እንደ ኪብ ናት። አቀማመጧ ተራራዋ ኪብ ሰርክል የተቀመጠበት ሁኔታ ነው ያለው። አስተያየት ቢኖር በህዝቡ አማካኝነት ጠብቃ የምትኖር በመንግስት እጅ ገብቶ አካባቢ ዙራ አጥሮ በዛፍ እንዲጠበቅ ልጆች እንወጥቶ ወቶ እንደገና እንጨት ቆርጦ ሳር ይዞ ከብቶች አግዶ እንዳይኖር በመንግስት በኩል ድጋፍ ቢሰጥ ጥሩ ነው ብዬ ነው አስተያየት የሚሰጠው። አሳቲ ዲ ቢአና ማላ ቱሪስት ዲ ቢአና ማላ አካባቢዋን የአካባቢ ብቻ ላይ እንዲታወቅ ሳይሆን የዓለም ያሉትን የምድር እምብርት እንዲትሆን ለማድረግ እኛ እዛ ስናርስ የነበርን እዛ አካባቢ ስንጠቀም ነበር፣ እዛ አካባቢ ከብቶቹን ስናሰማራ የነበርን ሁላትተን ወደ ታች ወርደን ከዛ አካባቢ ፈቀቅ ብለን እያረስን ሌላ ስራዎችንም ከብቶችንም ከብቶቻችንም ወደዛ እንዳይገባ እየሰራን ነው ማለት ነው። ምክንያቱም ይህንን ትልቅ የመሬት እምብርት የተባለ የኛ የዚህ አካባቢ ብቻ ሳይሆን የዓለም ሁሉ ከዚህ መገኛው እዚህ እንዲት ይሁን ለማድረግ ነው አላማችን ማለት ነው። እቺ ቦታ ለሁሉም ቦታ ያሉት አሜሪካም አውሮፓም እስያም የትም ሀገር ብትል እዚህ ነው ዓለም እምብርት የሆነች ብለን ነው ምናንከባክባት እችት መሬት እምብርት ናት ለሚለው ምንድነው ከውጭም ቢሆን ድጋፉ ከክልልም ቢሆን ከፌዴራልም መቶ አሁን እኛ ዝም ብሎ ብሎ እንደ እኔ እድሜ ስናይ የመሬት እምብርት ነው ብሎ እስካሁን ድረስ ቆይተናል። ለውጡ ምንድ ነው? አሁን በተለያዩ አቅጣጫ ይመጣሉ ይሄዳሉ። ይሄ መሬት እምብርት ነው ለሚሎ ከማየቱ ብቻ ሳይሆን ስራ በዚህ ላይ ቢሰራ ስራ ሰርቶ አንድን ነገር ተመስርቶ ይሄ ለለኛ ለኔ ብቻ ሳይሆን ለልጆቹ ቅርሶ ነው። ይሄ ነገር ደግሞ ከልጆች ልጆች በዚህ ውስጥ ጥቅም ብንወስድ ጥሩ እኮ ነው፣ መስራት ያለበት አንደኛ፣ በተለይ እነኝህ ቱሪስት መዳረሻ ለማድረግ ቀድሞ መሟላት የሚገቡ አንዱ ትልቁ ችግር እዚህ አካባቢ የመንገድ ችግር፣ የመንገድ መሰረተ ልማት ችግር አለ። ሌሎች አካባቢ ያሉትንም ለምሳሌ ማርካላ የሚባል ቀበሌ ያለ እዛም ለመሄድ የመንገድ ችግሮች አሉ። አሁን ትልቅ ተስፋ ቀጣይም እድል ብለን የወሰን ነው። እኛ እንኳን ብንሰራ አንድ ትልቅ እድል አለ። ከዚህ ከመንገድ ችግር አኳያ አሁን እያየን ያለ ነው፣ የሶዶ ሳውላ አስፋልት መንገድ እስከ ዣውሻ ተራራት ጥጓነት የምትደርሰው እስከ ወንዟን አልፎ ይሄዳል። ይሄ አንድ ትልቅ እድል ነው ለቀጣይ ያ ብጠናቀቅ ዋናው እሱም ብቻ አይደለም። በተለይ እዚህ አካባቢ በአሳሰብ ደረጃ ወጥ የሆነ አመለካከት ተይዞ ባለማየቱ በዛ ዘርፍ ላይ የሚሰራ ባለሞያዎች በቂ የሆነ የወረዳው ድጋፍ አርጎ ሌሎችንም መጋበዝ ቢችል ቀጣይ ይታያል የሚል እንትን አለ። እስካሁን ይሄ አልተደረገበት፣ እነኚህ ችግሮች አሉ። ከወረቀት ያለፈ የተሰራ ነገር ስለሌለ ቀጣይ እነኚህ መሰረተ ልማት ችግሮች ቢቀርፍ እንኳን አሁን ያለው ወረዳው ከባለሙያ ጀምሮ የተለያዩ ድጋፍ ነገሮችን ቢያደርግ በዚህ ዘርፍ ላይ ሌሎችን ቱሪስትን መሳብ ይቻላል የሚል አሳሰብ አቀርባለሁ።